ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዞማነሽ ዩቱብ ተከታታዮች እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተም ሰላም እንደሆናችሁ ባደም ነው ተስፋ ነኝ። እንግዲህ ዛሬ በአዲስ ቪዲዮ መተናል ማለት ነው። እንደተለመደው ያው ተረካ ነው ምትሉት። እንዴት ነው፣ አዲስ ድራማ ነው እንግዲህ ቆንጆ የነጻ ድራማ ነው። አብረን በተረካ አብረን እንቆያለን ማለት ነው። ተረካውን ተባኪው ነው ዞማነሽ ዩቱብ ነች ማለት ነው። እናንተ ግን ለዚህ ቻናል አዲስ ሆናችሁ

ሰንበትም ከቱርኮች ጋር የዘራረግ እንዳለን ባንቺ አረጋገጥ። አሁን በእናታ ነው። ግባ። ምን ይምጣልሽ? እኔ ምንም አልፈልግም። እሺ ደህና ነሽ? አዎ። እባክህ፣ ሌባና ፖሊስ እየተጫወትኩ ነው። ቆይ፣ ይሄን ያህል ወንጀል ነው እንደ ሰራሽው? አካብድሽው እኮ አሁን። ለምን እንደፈለግከኝ ንገረኝ። አይ ካልክ ግን ወደ ቤቴ ልሂድ። እኔ ልሂድ ነው በቃ። እድሜ ማሳጠር አልፈልግም። እና የነ ኪራ ቤት እድሜ ማራዘሚያ ካምፕ ነው ለእኔ? አዎ። ለማንኛውም ግን ለአውራሽ የጠራዎች ስለዚሁ ጉዳይ ነው ስለይቱ ከነ ኪራ ቤት መውጣት አለብሽ። ቆይ ለምን? በቀላሉ እጅሽን ይዤ ውስጥ እጅ አልሰጥሽም አትለኝ። በቃ የነ ኪራን ቤት አትበት ብጭ በቃ በቃ። በመከራ ነው የጸዳው። ለምንድን ነው የምትቀደደው? እኔ ለራሴ የምፈልገው ሴፍ የሆነ ቦታ ነው የምፈልገው። ኡፍ ለማንኛውም ግን ላሰበበት ጊዜ ስጠኝ። አታስበኝ፣ እንዲሁም ዋሻ ውስጥ ስለምኖር አውሬ ውስጥ ምንም አያይሽም። አታስብሽ የእድሜ ማራዣ መድኃኒት አለ። አንድ ቀን ነቀረሽ። የኪራ ቤት ግን ወቂ። መናገር የፈለገውን ነገር ጨረስክ መሰሌ? ብላ ተነስታ ትሄዳለች ማለት ነው። አረ ወይኔ፣ አረችማ ቀንድና ጥፍሯ ተነቅሎ ነው መሰለኝ ብሎ ቡናውን የጠጣን ማለት ነው። አቤት በጣም ተናዶ። በኋላም እንግዲህ ፅናትና ኪራ ተቃቅፈው ሶፋ ላይ ቁጭ ብለውን ማለት ነው። እናንተና እነሰኔት ደግሞ ግድ አድርገው ይገባሉ። እንዴት ዋላችሁ? እንዴት ዋላችሁ? አጅሬው የጠፍተ ነው። ዛሬ ከስኒ ጋር ነበርኩ እንዴ ስራስ አስቀረውታ። በሳቅ ብላ ይልሃን እንግሊ ይሄና እንግዲህ ደግሞ ጀመረ። አይ ጥሩ ላይ ናችሁ። አዎ እንግዲህ አዎ እንግዲህ

የሆነ ነገርም አለ። እኔም ፍቅር ፍቅር እየሸተተኝ ነው። አዲስ ፍቅር ነገር ምናምን እያሉ ሙድ ይዛሉ ማለት ነው። ምን ነው ቅዱስዬ፣ ችግር አለ እንዴ? ምን ተፈጠረ? ምን ነው ያቺ ጦርሰኛ ልጅ እባክህን፣ ከአልሆኑ ሰዎች ጋር አጋጨች። ማታ የበቀደሙ ቤት ሄጄ ነበር። ልክ እንደገባሁ ነው ላይ ከቤት እንደወጣሁ ከስተ ከስተሰፈር ልጅ ድረስ ነው የተከተሉኝ። አዎ ባክህን ከኛ ሰፈር ልወስዳ ታስበ፣ እሱም ትክክለኛ ሀሳብ አይደለም። ቆይ ምንድነው ያህል ነው ከእሷ የሚፈልጉት? አላቅም አላቅም በቃ ከጽ ከመናነሳቱ ፊት እናወራታለን። እሺ ግን በጥንቃቄ ነው ማናገር ያለብን፣ ያጋጫችን ያለችው ከከባድ ሰዎች ጋር ነው ብሎ የያዝነውን ማለት ነው። ወይም ባልሆነ ወይም እንደተነሳች ይዘናት ውጭ ውጭ እናወራታለን እንደዛ መቻሏን ብለው እንግዲህ እየተማከሩባት ነው፣ ለልጅቷ ማለት ነው። በጣም አይ ፅናትዬ ዛሬ ደግሞ ማለት ነው፣ በኮመንት ያለውን ምክር ሰምታ ነው መሰለኝ ቀሚስ ለብሳለች ማለት ነው፣ የሚያምር ቀሚስ። አዎ ሴት ልጅ ቀሚስ ለበስ ለበስ ስታረግ ነው የሚያምርባትና

እኔ ጋር ምንም ነገር የለም የሰራሁበትና ሐቄን በስድኩትኝ ተሰማለክ፣ የገለባ ሀይል እንኳን አልፈራሁም እኔ የለን አታውቃኝም ማለት ነው ብላ ትስቃለች። እህ ብላ ታሽ የተኛውን ሰይጣን አትቀስቅሰው አሉ፣ ተሰማለክ እኔ እኔና ላሰብሁበት ሊያሰቡት ነገር ወደ ኋላ ላይ መቼም ቢሆን ደግሞ አልፈራህም። ምን እያረግሽ ነው? ልብሱን እያነሳሁ ነው ምናምን ብላት ተርበድ ብታ ትሄዳለች ማለት ነው። እንግዲህ ጽናትዬ የሆነ አዲስ እንግዲህ ጽናትዬ ደብሯት ከእነ ምሩ ቤት ሂዳ ተኝታ። አንዳንዴ ግን የሆነ እናት የሆኑ ጓደኞች ሲያጋጥሟቸው በደንብ ደስ ይላል ማለት ነው። በጣም ትሪት እያደረጓት ነው ማለት ነው። ከነ ምሮቤት ሂዳ በጣም ደስ ይላል። ኒና ይላት፣ አንድ ነገር ልጠይቅሽ። ከቁጥር ውጭ ጠይቀኝ። ማለት ከዘይባ ከሂሳብ በስተቀር ማለት ነው። ከሰዎች ጋር ያለሽ ግንኙነት ምንድን ነው? አሰሪና ሰራተኛ። ከዛ የሚሰራበትን ገንዘብ አዛ ሲያደርጉኝ፣ ገንዘባቸው ሰርቄ ጠፋሁ፣ አለቀ፣ ሰራኳቸው ምን ነው? ሴት ሆነሽ እንዴት ሌብነት አያስጠላም? አቤት፣ አሁን አስጸዳልቅብኝ። እሺ እሱ የገላን ስጪ፣ ያሰቡበትን ግማሽ ለግማሽ ሲካፈሉ እንደገና እሱ ሳያንሳቸው ደግሞ ሙሉ የሰራውበትን ነገር ሲበሉብኝ፣ እሺ ብሎ ይቀበላል። እኔ አንድ አማራጭ ልስጥሽ። እሺ ምንድን ነው? ከዚህ ህይወት መውጣት ትፈልጋለሽ? ምን ነው? አዎ

ትሄዳለች ማለት ነው። ምንም አይመስላትም። ኧረ ምን አይነት ቀውስ የሆነች ልጅ ናት? በእናታችሁ ልክ ቡና ቤት በጣም በጣም ያስ ግን በነገር ላይ ቡና ቤ ይና ኒና፣ ደህና ነሽ? ምን ፈለግሽ? ምንም እንዲ እንዲ ተነሳይሽ ተናደሽ መስሎኝ ነው። ደግሞ ስለባለፈው ይቅርታ ብዬሽ አለሁ። ይቅርታ፣ በቃ ተይኝ። እንደዚህ ከራርግሽ ይቅርታ ርግሽ አድርግልሻለሁ አልኩሽ እኮ በቃ አንችንና ኪራ መሀልማ የሆነ ነገር አለ፣ ታዋጫቷለሽ ብላ ሄሎ፣ ጽይ ታታለሽ ቤት ነሽ? ቆይ መጣሁ ትልናለች፣ ወሬ ትሄዳለች ማለት ነው። ስብስብ ብላ እንግዲህ ይሄ ኪራና ስኒ ምንድነው? ነግርሻለሁ ያልሽ አረ እባክሽ እንዴት ብዬ ልንገርሽ? እንዴት ብዬ ከየቱ ልጀምር? ምንድነው ስትል፣ ከዛ ኪራ ከፍት ያደርግና ይገባል ማለት ነው። በጣም እንዴት ነሽ? የቶና ነው ስራ ነበርኩ። አንተ ስራ ነበርክ? አዎ ምን ነበር? ጤንት ዋሻታለህ። አልገባኝም ከዛች ጠዋት ልጅ ጋር ካፌ ውስጥ ላይሆን ሰኔ ማለት ቡና እንጠጣማ በገጠማ ይቻት ነው። በጣም ጥሩ ብላ ተነስታ ትሄዳለች። ይሄን ነበር ልነግራት የነበረው። ደግሞ እኮ ይሄ ውሸትሽ አንቺ ምን ማድረግሽ ነው? አንተ የራሱ ምን እያደረገ ይቺ ልጅ ምን ናት? ምን እያደረገ ነው? እሺ ተረጋጊ ሰኒ፣ ቆይ ነግርሻለሁ። ሁሉንም ነገር ሁሉንም ነገር እኔ አስተካክለው። አንቺ ዝም በይ። እውነቱን ለምንድን ነው የማትናገረው? ይህችማ እናት፣ ሰኒ፣ ሁሉንም ነገር ነግርሻለሁ፣ ግን አሁን አይደለም፣ ሌላ ጊዜ። ጥናት ተናዳለች። ላረጋጋት ቢል ተነስቶ ይሄዳል ማለት ነው። እውነቷንማ ታወጣት አለ። ቆይ ምለቅ መስሎኝ ቆይ፣ ያቻይ ትመጣታለች ብላ ትዝታለች ማለት ነው። ሰኒ እንግዲህ ባየችው ነገር በጣም ደንግጣለች። አንድ ማውራት እንችላለን? እኔ ነው። እሺ ምን ፈለግሽ? ከኪራ ጋር ምንድን ነው ያለሽ? ቆይ አንቺ ልጅ ግን ለምንድን ነው እኔን የምትከታተይ? ከየሺ ቀን ለኔ ጥሩ አመለካከት የለሽም? እሱ ሌላ ጊዜ እንደርስበታለን? አሁን የጠየቅሽ መልሽ። እሺ አሁን ምን ልመለስልሽ? ከኪራ ጋር ምንድነው ያላቸው? ምንም የለም። ከየት ነው የምታውቂው? ቆይ ምንድነው የፖሊስ ጥያቄ መጣይቂ? የጽናት እህት ስለሆንኩ አረ፣ በጣም ጥሩ ለኔም እህት አለኝ። እና ግን የኔ እህት እንዳንቺ ለእህቷ የምትከራከር ሰው አይደለችው። ምክንያቱ ደግሞ እንዳንቺ መከራከር ሰው ተብሎ ሰውን ታምናለች። ስለማያገባኝ ነገር ነው እያወራን ያለው። በእናትች በቃታ ይሆኑ በቃ፣ ኪራ የድሮ ጎረቤቴ ነው። ግን አልጨረስንም። አይኔን በማየት አንችን አያቆም ወቂ እሺ

አልሰማንም ነበር። ቆይ ምንድን ነው ሐሳባችሁ? እየተቆጣሽ እኮ ነው። ችግር አለ እንዴ? እርስ በርስ በር እንደዚህ እየተሰደባችሁኝ ዝም ብዬ ልቀበል ነው? አንቺ እንዴት እንዴት ነው የምትናገሪው? ኧረ በቃ እኔ ተሰድቤ ስናገር ምንም አይመስልህም አይደል? የሆን ነገር ለምን በቃ አትናገርም? ቆይ እኔ ምንድን ነው ያጠፋሁት? ፅናትም እኔን ለመሳደብ መኮማ እኔን ለመስደብ ረጠን ቆይ ምንድን ነው ችግራቸው በቃ ተረጋጊ። አሁን በር ስላልተከፈተ ነው እንዴ እዚህ የተናደድሽው? አንቺማ ምንም ሳትናገሪ ቅልስለስ እያልሽ ከጓደኞችሽ ጋር ታሰድብኛለሽ። አንቺ ልጅ ሥነ ሥርዓት ይኖርሽ። የትኛው ስርዓት ነው? እባክህ ኪራ፣ ከየት እንዳመጣ የረሳኸው እንዴ? ምን ያመት እየሞከረች ነው? ምን ለማለት እንደሆነ እንዳልሆን ለማለት እንደፈለግኩማ ገብተዋል። ቆይ ቆይ ቆይ ቆይ፣ ኪራ ማናት?

እኔንም ግራ አጋባችሁ። እንጂ እንግዲህ ውዶች የዛሬ ቡዳችን ይህ ምስል ነበር። እንደ ወደዳችሁ ተስፋ አደርጋለሁ። ወዳችሁ ነው ማከበራችሁ። ደስ የሚል ቆይታ እንዳደረጋችሁ ተስፋ ያደርጋለሁ። በቀጣይ በአዲስ ቪዲዮ ውስጥ የሚመጣ ድረስ መልካም ጊዜ ይሁንላችሁ።